ዛሬ ሁለት ኢምፖርታንት ፖይንቶች እናገራለሁ። ህብረት ንጹህ ሲሆንና በህብረት ስትነጻ ብዬ ነው የምናገረው። ህብረት ንጹህ ሲሆን ንጹህ ህብረት ውስጥ ንጹህ ጓደኝነት ውስጥ የነጻ ፍቅሩ የነጻ ቅንነቱ የነጻ በጎነት ያለው ቸርነት ያለው በዛ ሳይድ እማይጠረጠር ፐርፌክሽን ውስጥም ባንገባ፣ ነገር ግን አትሊስት ንጹህ ህብረት ውስጥ ንጹህ ጓደኝነት ውስጥ ንጹህ ጋብቻ ውስጥ ማንኛውም ህብረት ውስጥ ስትገባ የመጀመሪያው ትረስት ታገኛል። ትረስት ዲቨሎፕ ይሆናል። ማመን መጀመሪያው የህብረት ንጽህና፣ እኔና እግዚአብሔር ንጹህ ህብረት ከእግዚአብሔር ጋር ስላለኝ፣ እተማመነዋለሁ፣ አምነዋለሁ። ብቻ አለምን እተማመነዋለሁ። የመጀመሪያ ንጹህ ህብረት ከጓደኛ ጋር፣ ከባል ጋር፣ ከሚስት ጋር፣ ከቸርች አካል ጋር ንጹህ ህብረት ፍቅር ያለው ቅንነት ያለበት ቸርነት፣ ደግነት ያለበት እነዚህ የህብረት ማጣበቂያዎች ማያያዣዎች የምንላቸው ነገሮች አንተ ውስጥና ጓደኛ ውስጥ ሲኖሩ፣ በህብረት ንጹህ ስትሆን ዋናው የምታገኘው ትረስ መተማመን አለልኝ። ይጠብቀኛል፣ አልነካም። ብወድቅ ያነሳኛል፣ ብደክም ያበረታኛል። እዛው የወደቅኩበት ረግጦኛ ታይ ትረስት አምነዋል፣ ተማመናሉ። የመጀመሪያው ኢንቫይሮንመንት የመተማመን ኢንቫይሮንመንት። አየርህን በደም ባርገጠቅ ጥቀት ሰረዋል ምንም ማለት ነው። መጽሐፍ ቅዱስ ሲናገር መክብብ ምዕራፍ አራት ቁጥር ዘጠኝ አስር አስራ አንድ ላይ የህብረትን ጥቅም ዋነኝነት ሲናገረው ከአንድ ሁለት መሆን ይሻላል። ዛት ሚንስ ኢንዲቪጁዋል ከመሆን ህብረት ውስጥ መግባት ይሻላል። ጓደኛ ባገኝ ይሻለኛል፣ ቸርች ባገኝ ይሻለኛል፣ ትዳር ባገኝ ይሻለኛል፣ የሆነ ባልንጀራ ቢዝ ይሻለኛል ብለህ ከአንድ ሁለት ውስጥ ስትገባ ይላል አንዱ ቢወድቅ አንዱ ያነሳዋል፣ ቢደክም ያበረታዋል ይላል መጽሐፍ ቅዱስ ሲነግ ትረስ ወድቅ ያልቀርም ደክም ያልቀርም የሚያነሳኝ አካል አለ ትላለ። እግዚአብሔር በህብረታችሁ መተማመን ይስጣችሁ። እግዚአብሔር ህብረታችሁን ንጹሕ አድርጎ መተማመን ይስጣችሁ። ተጠራጣሪ አትሆንም አለልኝ። ይጠብቀኛል አልነካም፣ በውድቀት ያነሳኛል፣ ብደክም ያበረታኛል። ደዚህ አይነት ባልንጀራ ይስጣችሁ። እንደዚህ አይነት ህብረት ይስጣችሁ። መተማመን ትረስት ይፈጠራል። የማላየውን ፓርቴን ያይልኛል። እግዚአብሔርን ስለማምነው ነገን እተማመናለሁ። ነገ ምንም አሉ ነው። ለምን አልክ? ታምነዋለህ ያልታየ ክልልህን ያየዋል። ያላየኸውን ዳርቻን ያዋል ያየዋል። ትረስት ትፈጥራለህ። ህብረት ከቆሸሸ መጀመሪያ የሚጠፋው ትረስት ነው። እንደምትታማ ይሰማል። ብትወድቅ እንደማትነሳ ይሰማል። ደክም እንደማት በረታ ይሰማሃል። የሆነ ቦታ ላይ ሰው ጥሎ እንደሚሄድ ይሰማሃል። ህብረት ሲቆሽሽ የመጀመሪያው የምትነጠቀው ትረስትህን ነው። መተማመን ጠርጣራ ትሆናለህ። ስለዚህ እግዚአብሔርን ደግሞ ስታምነው ትረስትን ዲቨሎፕ ታደርጋል። ትረስት ወሳኝ ነው። ትረስት በሌለበት ቦታ ላይ በምጠረጥርበት ቦታ ላይ ህብረት ጥያቄ ውስጥ ገብቷል። ያይልኛል። በማላየው ፓርቴ ላይ ይቆማል። ከጀርባዬ አለ ትላለህ የማላየው ፓርቴ የተሸፈነ ነው። እማየው ማየው አይደለም። ማየው ማቀው ማቀው ፓርቴ ብቻ አደለም። ማላቀው ፓርቴ ራሱ የተከለለ ነው ትላለ። አንድ አባባል አለ እንደዚህ ይላል ፊት ፊቴን እኔ ያለው፣ ጀርባዬን ደሞ ባልንጀራዬ ያይልኛል። ጊዜ ፊት ፊትን ነው ማየት። አቅም አለ ፊቴን ነው ማየት የምችለው፣ ጀርባዬን አላየሁትም። ወደፊት የሚሄደው ጀርባዬን የማይሰቀጥጠኝ፣ ከጀርባዬ ያለ ሰው ከኋላዬ ያለ ሰው እንደማይመታኝ፣ እንደማይጥለኝ ትረስት ያደረኩ ጊዜ ነው የፊት የፊቴን የሚሄደው። እማልገለማመጥ ማልለው ጀርባዬ ሴኪውርድ ሲሆን ነው። በኢየሱስም እግዚአብሔር ጀርባችሁን ሴኪውርድ ያድርገው። የምትተማመንበት ጓደኛ ይስጠህ፣ የምትተማመንበት ብረት ይስጠህ የምትተማመንበት ባልንጀራ ይስጠ። ይህን ዛሬ ባርክ ያለው ህብረት የጀርባ ጠባቂ ነው ጓደኛ፣ የጀርባ ጠባቂ ነው። አትፈራም። ጠላቶቼ አሳደዱኝ፣ አንተ ከኔ ጋር ስለሆንክ አልፈራም። ይሰነካከላሉ አለ። ጠላቶቼ ምን አረጉኝ? አሳደዱኝ። ያሳደደ ሰው የት ነው ያለው? ያሳደደ የት ነው ያለው? ከጀርባ ያለው አንተ ግን ከኔ ጋር ስለሆንክ አልፈራም አለ። ለምን እንደማልፈራ ታውቃለህ? ጀርባዬን የማልፈራው አንተ ስላለህ ነው አለ። ዛሬ ጀርባችሁን የማትፈሩበት መንፈስ ይስጣችሁ። አልቦላም በላንተ፣ አልካድም በላንተ፣ አልታማም በላንተ፣ ጀርባዬ አይወጋም በላንተ። በቀን እንደሚሄድ ሰው ፊት ፊትን እያየት እሄዳለህ። በጨለማ እንደሚሄድ ሰው ጀርባን እየተጠራጠር ካቴር ሸከከኝ፣ ደበረኝ እያልክ የምታሳልፈው ህብረት አይኖርም። በነገ የምሰጋበት ህብረት አይኖርም። ስለ ነገ የምሰጋበት ትዳር አይኖርም። ስለ ነገ የምሰጋበት ጓደኝነት አይኖርህም። አይ ዲክሌር እንዲህ እያልክ ማትሄድበት እማትልበት ጓደኛ የማትልበት ህብረት። ኤፌሶን 6 ቁጥር 13፣ ስለዚህ በክፉ ክፉ ክፉ ክፉ ክፉ ቀን አንድ ለመቃወም ሁሉንም ሁለት ለመቃወም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሶ ቀጥሎም ልበሱ። አሁን እንደዚህ ይላል፣ በክፉ ቀን ፈጽማችሁ አንድ መቆም እንድትችሉ የእግዚአብሔርን እቃ ጦር በሙሉ ልበሱ ይላል። አሁን እሺ፣ የእግዚአብሔርን እቃ ጦር ልልበስ ብዬ አሁን የእግዚአብሔርን እቃ ጦር መልበስ ጀመርኩ። መልበስ ስጀምር ለምንድን ነው የምለብሰው? የእግዚአብሔርን እቃ ጦር ከፊት ለፊት ያለው ጠላቴ እንዳያገኘኝ ነው። ለምን? እዚህ ጋር የተዘረዘሩት በሙሉ ጋሻ ከፊት ነው። ጀርባዬን አይመልስልኝም፣ ፊቴን ነው የሚመልስልኝ። እሺ፣ ቀጥሎ ደግሞ ጥሩር ይላል። ጥሩር ደግሞ ከፊት ነው፣ ከኋላ አይደለም። ከዚህ ነው የሚለብሰው አሁን ጠላቴ ፊት ለፊቴን አያገኘኝም። ለምን ደም አያገኘኝ? ጋሻ ይዣለሁ፣ ጥሩር ለብሻለሁ። አሁን ጀርባዬ ስጋት አለብኝ። ጀርባዬ ላይ ማን መሰለ የሚቆመው? ባልንጀራዬ። አልነካም፣ አልጎላም። እሺ የፊቱ ጥሩር ነው የፊቱ ጋሻ ነው። አስራ ስምንት ቁጥር ጀመረላ። ህብረት በማን ነው ጀርባ የሚጠብቀው? በጸሎትና በልመና ሁሉ ዘውትር በመንፈስ ጸልዩ። በዚህም ሀሳብ ስለ ቅዱሳን ሁሉ እየለመናችሁ ምን አመጣሁን? ህብረት በቅዱሳን አሁን ፊትለፊቴን አግኝቼዋለሁ አለ። ጀርባዬ ላይ ጸልዩልኝ ነው። ፊትለፊቴን አግኝቼዋለሁ። አደራ ሜሪ፣ የጀርባ ላይ ጸልዩ። ዛሬ ጀርባችሁ ይሸፈን። የሆነ ሰው ባሪክ ያለው ዛሬ ጀርባ ይሸፈናል። በወንድም ጸሎት ጀርባ ይሸፈናል። በት ጸሎት ጀርባ ይሸፈናል። በቤተ ክርስቲያን ጸሎት ጀርባ ይሸፈናል።

በቀደም እያልኩሽ ነበር ሜሪዬ፣ በጸሎት አምናለሁ። ጸሎት ሲኖር እሷ ነው ትዝምትረኝ በጸሎት አምን ያለው እኔ አምን አለው ጸልዩልኝ፣ በጸሎት አምን አለዋ ለመሰለ እንኳን ይሄ ገብቶኝ አውቃለሁ። እኔ ውጭ ሀገር ሳገለግል ብዙ ጊዜ ነግራቸዋል። አንተማ ከጀርባ ይሉኛል። የሆነ አቅም አለ፣ የምትንተከተከው ነገር እኮ አቅም አለ ይሉ። አዎ፣ ጀርባዬ ላይ ትውልዳለ። ወንበር ይዞ የሚጸልልኝ ትውልዳል። ጀርባዬ አይነካም። ጀርባችሁን የሚሸፍን ይስታችሁ፣ ባረኳችሁ። ዛሬ ከጀርባ አገኝሻለሁ ያለ ጠላት ይክሰር። ትዳረ ሲመጣ፣ ህብረት ሲመጣ ማኮብ ኮቢያ ይመታል ይመጣል። ማኮብ ኮቢያን ነው ሰይጣን ይመጣው፣ ህብረትን ነው ሰይጣን ይመጣው። ማኮብ ኮቢያን አንተም ምንም አይመስልም ይቅራ፣ ይተዋ፣ ምናን ታይ ትላለህ አትበል። ህብረት ያስፈልጋል። ህብረት አስፈላጊ ነው። ሰይጣን ያገኘህ ከጀርባ ስለሆነ ዛሬ ጀርባን ሸፈንኩት። ማጅራ መቺ ከየት ነው? ድንጋይ የሚወረወረው ከየት ነው? እንደው ሌባ ካገኘ ከየት ነው? ፊት ለፊት ያገኘ ሌባ አለ ወይ በለው። ከጀርባ ሰይጣንም ሌባ ነው በለው። ከጀርባ ነው ይመጣው። ጀርባ ግን ዛሬ ተከለለ። አይሸክክህም። ረረረረረረ ጀርባዬን፣ ጀርባዬን ስቅቅ ይለኛ አትልም። የጀርባ ሸፋኝ ህብረት ነው። እንዳይመስልህ ምን ቸርች ያስፈልገኛል በዚህ ዘመን። ብድግ ብሎ ሲደውሉልህ ናናና ቸርች አለ ቸርች መስሏል። መስሎሃል። የሚጸልይ ማግኘት፣ ጴጥሮስ የተረፈው በምልጃ ነው። የይሁዳ አይነት እጣ ይደርሰው ነበር። ሰይጣን እንደ ስንዴ ሊያበጥርህ ፈለገ፣ እኔ ግን ስለ አንተ አማለድኩ፣ ጸልየልሃለሁ። አንተም ደግሞ ሂድና ለወንድሞቼ ጸልያለሁ። ጴጥሮስ ሶስቴ ክዱ የተመለሰው እቺ ምልጃ ናት። እመነኝ፣ ተርፋል አንድ የጸለይል ሰው አለ። እመነኝ፣ ድናል አንድ የጸለይል ቤተ ክርስቲያን አለ። እመነኝ፣ ድናል ወጥመድ ተሰብሯል፣ ከጠላት አምልጣል፣ ከኪሳራ ተርፋል፣ ነገር ተርፏል አንድ የቃተተል ሰው አለ። ወንድሜ፣ በምልጃ ያለን ሰዎች እኔም በበኩሌ አስር ሰዓት ተነስቼ እንትና ትዝ አለኝ ጸለይኩል እለዋለሁ። አለቀኮ በቃ አባቢ በዛ ሰዓት ይለኛል ይሄ አንድ አይደለም ምንግረ ሁለት አይደለም ምንግ ማዓት ነው ምንግደዚ ምስክነ እየጸለይ ሁሉ ነው ካልክ ተርፋል። ልባርካችሁ ለአንድ ሰው ጀርባ ያርጋችሁ ለአንድ ሰው በማያዩ ፓርቱ በኩል ቋሜ ያርጋችሁ። እነ ማርቆስ ቤት በቤተ ክርስቲያን ጸሎት ይደረጋል። እነ ጴጥሮስ እስር ቤት መላእክ ይገባል። አለቅ ቅጥር እንደሌለው ከተማ አትሁን። ለእኔ እኔ ያለው አትበል። ለአንተ አንተ ልትኖር አትችልም። መጀመሪያም አንተ ለአንተ ብቻ ሳይሆን የተሰራው አንተ ለሌላው፣ ሌላው ለአንተ ነው የተሰራው። ይህን እመን። ሌላ ሰው የሚያስፈልግህ ምስኪን ሰው ነ ከሌላ ሰው ውጭ አንድ ሰከንድ ምንም የማታደርግ ሰውነ ሻይ ላፍላ ብትል ስኳር ያስፈልጋል፣ ሻይ ቅጠል ያስፈልጋል፣ ውሃ ያስፈልጋል፣ እሳት ያስፈልጋል። የማያስፈልግ ነገር እነዚህን ሁሉ አምራቾች አሉ ወንድሜ አሁን ከዚህ ተነስቼ ቤት የልግባ ብትል ታክሲ ያስፈልጋል። ታክሲ ባያስፈልግ መብራት ሰራተኛ ያስፈልጋል። በር ከፍተህ ገባ ቁልፍ ሰራተኛ ያስፈልጋል። የማያስፈልግ ሰው የሌለ በእያንዳንዱ ሰከንድ ሰው የሚያስፈልግ ምስኪን ሰው ነ ያለ ሰው ጭራሽ እግዚአብሔር እንድትኖር አይፈልግ አይም ሰንበድ አትበል። ቤተ ክርስቲያን የማያስፈልገኝ ማ ማያስፈልገኝ ሰው ማያስፈልገኝ ቢጸልዩልኝ ባይጸልዩልኝ አትበል። ሀያ አንድ ቁጥር ነገር ግን እናንተ ደግሞ እንዴት እንዳለው ኑሮዬን እንድታውቁ የተወደደ ወንድምና በጌታ የታመነ አገልጋይ ቲኪጡ ቆስ ሁሉን ያስታውቃችኋል። ጳውሎስ እዚህ ጋና ያለው ብሎ ጳውሎስ የሚኖረው ኑሮ ይሄ ነው ብሎ ጳውሎስ ያለው አቅም ይሄ ነው ብሎ ጳውሎስ ያለበት ይሄ ነው ብሎ ያስታውቃችኋል። ለምን ጳውሎስ ያለበት እንዲታወቅ ፈለገ? እንዲህ ጸልዩለት፣ ጀርባው እንዲከለል ጸልዩልኝ። እሺ፣ ጸልዩልኝ፣ ጸልዩለ ሰው ጸሎት ያስፈልግል። ፊትለፊቱን ትችለዋለ፣ ጀርባ የጀርባ አሸፋኝ ህብረት ነው። የጀርባ አሸፋኝ ጓደኛ ነው። የጀርባ አሸፋኝ ትዳር ነው። የጀርባ አሸፋኝ ትረስት የምታደረገው ባልንጀራ ነው። ስለዚህ ህብረት ሲነጻ ትረስት ይዳብራል። ህብረት ሲቆሽሽ ጠርጣራነት ይጀመራል። የምትታማ ይመስልሃል። የምትጎዳ ይመስልሃል። ህብረት ሲቆሽሽ ንግግር ይጎረብጣል። ስልቅጥ ስልቅጥ የምታደረገው ንግግር አሁን ይጎረብጣል። ህብረት ሲበላሽ ነው። ፍቅር ስታጣ ነው። ንግግር ይጎረብጣል ህብረት ሲበላሽ። ንግግር መጎረበጥ ብቻ አይደለም፣ ንግግር ትተረጉማል፣ ትዘረዝራል። እንዲህ ማለት እንዲህ ማለት ነው፣ እንዲህ የተባለው እንዲህ ሊሆን ነው፣ እኔን ነው እንዲህ ሊተባለው ምንም እንዳይመስል የህብረት መበላሸት ህብረት ሲቆሽሽ። ህብረት ንጹሕ በሆነበት ሰዓት ሰው ተናግሮ የተናገረ የመረቀ ይመስላል፣ ደስ ይላል። እያንዳንዱን ነገር ስልቅጥ እያደረክ የመውሰድ አቅም አለ። እያንዳንዱን ነገር አሜን የማለት አቅም አለ፣ የመውሰድ አቅም አለ። ህብረት ግን ሲበላሽ ሲንታታብ ህብረት ሲደፈርስ፣ ንግግር የሚስት ለባል የባል ለሚስት የጓደኛ ለጓደኛ ንግግር መጎርበጥ ይጀምራል። እንደድሮ ድሮ ላጣር ከምንጠጣው አይሆንም። እንቅስቃሴዎች ሁሉ በጥርጣሬ ይሞላሉ፣ ሲቆሽሽ ህብረት። ህብረት ንጹህ ሲሆን ማንም እንደፈለገ ቢንቀሳቀስ ጓደኛ ሶስት ቀን ባታገኘው ስልክ ቢዘጋብ ምንም አይመስልም። እንቅስቃሴዎች ሁሉ ጥርጣሬ ውስጥ አይገቡም። ጠርጣራ ገማች የምትሆነው ህብረት ሲበላሽብኑ ለዚህ ነው እግዚአብሔር ንጹህ እንደሆነ እናንተም ንጹሃን ሁኑ ህብረታችሁን አንጹ። በጥርጣሬ አትኑሩ። ንግግር እየጎረበጣችሁ አትኑሩ። ትረስት እያረጋችሁ ኑሩ። ጀርባችሁን ለባልንጀራችሁ ሰጣችሁ የፊታችሁን በጋሻና በጥሩር እየከላላችሁ መኖር ቀጥሉ። አትጠራጠሩ። ጀርባችሁን ለእግዚአብሔር፣ ጀርባችሁን ለባልንጀራ፣ ጀርባችሁን ለጓደኛ እናንተ ፊታችሁን በጋሻና በጥሩር እየተከላከላችሁ ቀጥሉ የሚለው ጳውሎስ ለዚህ ነው ህብረት መንጻት አለበት። ህብረት ካልነጻ ደቀ ነው የሚገባበ የምታስገባውም ነገር የለም። ታነጥራለህ ባይዘው አንተ ጎጂው አንተ ነህ የምትሆነው። ሁልጊዜ መለየትን የሚወድ ክፉ ምኞቱን ይቀጥላል። ሁልጊዜ ከአገልጋዮች ጋር መልካም ህብረት ይኖራችሁ፣ አገልጋዩ ይናገራል፣ እማትጠቀመው ግን አንተ ነህ የምትሆነው። ጥሩ ጓደኛ፣ መካሪ ጓደኛ ይኖራል፣ ይመክራል፣ አንተ ጎርብጧል። እማትጠቀመው አንተ ነህ። መካሪው ይሰጣል ምክሩን፣ እማትጠቀመው አንተ ነህ። ከተጠቃሚነት ነክ ያጎላችኋል። አይጎርብጣችሁ። ስሙዝ የሆነ ፌሎሺፕ ፍጠሩ። ህብረት ሲነጻ ነው ያልኩት። ትረስት ይፈጠራል። ህብረት ሲነጻ ንግግር አይጎረብጥም። ህብረት ሲነጻ ንግግር አይተረጎምም። ህብረት ንጹህ ሲሆን ሁሉ ንጹህ ይሆናል። ቲቶ ምዕራፍ አንድ ቁጥር አስራ አምስት ሁሉ ለንጹሆች ንጹህ ነው። ስንቱ ሁሉ ለማ ለንጹሆች ንጹህ ነው። ወደዛ እንዲነጻ አትፈልግ፣ ራስህን አንጻ። ነው ብዙ ችግር ወደዛ ማንጻት ነው አሁን ችግር የሆነው ወደዛ ነው። ማንጻት ብዙ ችግር ነው። አሁን ወደዛ ተውና፣ ያ ንጹህ እንዲሆን ንጹህ፣ እዛ ንጹህ እንዲሆን እዚህ ንጹህ ነው። ምክንያቱም የተባለው ለንጹዎች ነው። ፈርስቶፎል ንጹህ ስትሆን ነው የምታነጻው። ነጽቶ አደለም ያነጻህ አሁን ወደዛ ለማንጻት በምናረገው ትግል ውስጥ ነው ህብረትን ያበላሽ ነው። ወደዚህ ለማንጻት ብንፈልግ ህብረት ይስተካከላል። ለህብረቱ ምን ሆነናል? ለህብረቱ ምን ዋጋ ከፍልሃል? ምን ዋጋ ከፍለ አንጽተው ህብረቱ ምን አርገ ህብረቱ እንዲተርፍ ዋጋ ከፍለህ አንጽታሃል ራስህን። ይቅርታ ማለት ባለብሳ መንጻት የሚፈልገው በዛ አቅጣጫ ከሆነ ይቅርታ ብለህ አንጽታሃል ራስህን ከዛ ይቅርታ አይስጥህ፣ በቃ አንተ ንጹህ ነህ። ግን እመነኝ፣ የጊዜ ጉዳይ ነው። ንጹህ ከሆንክ ንጹህ የማይሆን የለም። በብረ ስትነጻ ሁሉ ነገር ንጹህ ይሆናል። ለርኩሳንና ለማያምኑ ግን ምንም የሆነ ነገር ነገር ግን አእምሯቸው ህሊናቸውም ረክሷል። ውስጣቸው ስለረከሰና በፍቅር አቅጣጫ አሁን ሌላ እርኩ ሰተው አሁን ኮንሰንትሬት ፎከስ ዙሚ አርጉና ህብረቱ ላይ ብቻ ቁሙ። ህብረት ሲነጻ ሁሉ ይነጻል። ይህን ትምህርት ሳስተምር በህብረት የማይነጻ ነገር እንደሌለ ልንገር። ህብረት ካለ ፍቅር ካለ ሌባ እንደሚጠፋ ታውቃል። አትስረቅ ይጠፋል። በህብረት ከነጻ ቅናት ከጠፋ ምቀኝነት ከጠፋ መገዳደል እንደሚጠፋ ታውቃል። ህብረት ነው። ሰይጣን ታርጌት አዘሞተህ አሰረቀህ የፈለገውን ያስደርግ ዳቢሎ ትርፉ ዝሙትህ አይደለም። ትርፉ ምቀኝነትህ አይደለም። ትርፉ ቅናት አይደለም። በቅናት የሚያበላሸው ህብረት አለ። ከእግዚአብሔር ጋር አዘሙቶ ሊያበላሽ ነው። ከእግዚአብሔር ጋር አሰርቆ ሊያበላሽ ነው። ከወዳጅ ጋር የዲያብሎስ ትርፉ ህብረት ማበላሸት እንጂ የዲያብሎስ ትርፉ አንተን ማጋደም አይደለም። ክንሱ ክንሱን ያውቀዋል። እሱ ውጤት ተኮር ነው። ቀድሞ ነው ውጤቱን የሚያይልን። አንተ ነው እዚህ ጋር የቅርቡን የሚያይውር ነው አንተ ነው እዚህ ጋር የምታዩ ዝጋ፣ ዝጋ ብጣለምኝ እንትም ቢሆንም ምን ችግር አለ? እግዚአብሔር ስፍራ አዘጋጅቷል። ሰይጣን ያንን ስፍራ ያውቀዋል። የክብርን ስፍራ ያውቀዋል። ትልቅነትን ያየዋል። የምደርስበትን ቦታ ያየዋል። ያንን ትልቁን ነገርን ያየዋል። እዚህ ጋር የሚያንደፋድፍ እዛ ጋ አይቶ ነው። እችን ማስደረግ ለሰይጣን ትርፉ አይደለችም ትርፉ አይደ ትርፉ ወደ ተዘጋጀል ክብር ወደ ተዘጋጀል በረከት፣ ከአምላክ ጋር አጣልቶ፣ ከቤተ ክርስቲያን ጋር አጣልቶ ውስጥ ያለው ጸጋ እንዳይወጣ፣ በቤተ ክርስቲያን ተተክለ እንዳትለመልም እንዳትባረክ፣ ከአገልጋይ ጋር ተጣብቀህ እንዳታድግ፣ ትንሽ ነገር ይሰጠና ትርፍ ይመስላል። እሱ አይደለም ትርፉ የሰይጣን ከህብረት ማውጣት ነው። ከቤተ ክርስቲያን ማውጣት ከእግዚአብሔር ጋር ማውጣት አጠገብ ካለ ጓደኛ ጋር ዛሬ ሰበርኩታ ዮሴፍን ያዘችው። ለምን ያዘችው? ለምን አይ አንቺ አልተሰጠሽኝ ማት ነው የተሰጠኝ አለ። ከዛ እቺ መያዙ እኮ እዛ ጋልጋላ የማስተኛት ውጤት አደለችም። ከህልሙ ጋር የማራራ ጉዳይ ናት። ህልምን ትፈልገዋል ፍጻሜን ትፈልገዋል። አንተ እኮ ሄድ አይደለም አሁን ያለ አሁን የበላው አሁን የነዳው እኮ አይደለም። ገና ክብር አለ። አምላኬ ሆይ ዛሬ ለህዝቤ ቃትታለው። የነቃ መንፈስ ሰጠው። ሰይጣን ያየውን ውጤት ማየት እንዲችል እርዳው። ድሮ ነው አንድ ፊልም አየው። ሞል ነው ትልቅ ሞል ትልቅ ሞል ውስጥ ባለቤቱ አለ። ባለቤቱ እንደኔ እንደዚህ በቴሌቪዥን ግቢውን ሁሉ ያያል። ግቢውን ሲያይ አንድ ሴት ገባች። አለ አይ ጋሪ ታለ ሚስቴን አገኘኋት አለ በቴሌቪዥን። አታቅም እሷ እሱ በቃ ይቶታል ሚስቴ አይነት ብሎ ውሱ ነው። ከዛ በኋላ ገባች ሴትዮዋ ቸኮሌት እየሰረቀች ማስቲካ እየሰረቀች ቦርሳዋ ውስጥ ታስገባለች። ከዛ ሰውየው ሚስቴ ያላት ሊያገባት ያለው ሰውዬ አላይማን ሴትየዋ ለነገ የሞል ባለቤትነት ለነገ የሱፐርሜርኬቱ ባለቤትነት እየተጠበቀች በአንድ ቸኮሌት ተወደቀች። ያየል ክብር አለ። በትንንሽ ነገር አትውደቅ ሰራዊት። ስለዚህ የሰይጣን አላማ ያንተን እያስቀኑ ያንተን እያሰረቁ ሌባ ማድረግ አይደለም፣ ከትልቁ ስዕልና ከፈጻሜ ከደስቲኒ ሳትወለድ ከተነገረልህ ጽሁፍ ማጣላት። ከዛ ነው ሊያጎልህ እየተሯሯጠ ያለው ንቃ። ስለዚህ በህብረት አንተ ንጹህ ስትሆን ሌላው እየነጽህ፣ የአንተን ፓርት ፓርትህን ተወጣ። መኪና ቁመን ገባን። ቃተኛ የሚባል ምግብ ቤት አራትነን። ወደ መኪናችን ቃተኛ ቁርስ በልትን ስነ እንዴ ተዘረፈ ተዘረፈ ስንል አንድ ከፊት ያለው ትኔ ነኝ። ሁለት ሹፌሩ አሁንም አልናገር፣ የእግዚአብሔር ሰው ነው። ከጎን ያለው የሆነ የእግዚአብሔር ሰው ነው። እዚጋ ያለው ሰውዬ መስኮት ከፍቶ ወርዷል። እና በየት ተዘረፈን ስ በሱ በኩል መስኮት በከፈተው በኩል መስኮት ሳይዘጋ ሄዶ ወረደ። ሌባው በዛ ገባ። ሌባ የሚገባበትን የአንተን ፓርት ዝጋ። ያንተን መስኮት ዝጋ። የሰው ዝጓት በል፣ ያንተን ዝጋ። በቅጥር ላይ ቁም፣ በፓርት ላይ ቁም። ይቅርታ ማለት ካለብህ ይቅር በል፣ መውደድ ካለብህ ውደድ። የሚከፈለውን ዋጋ ከፍለ የአንተን ፓርት ዝጋው፣ ዝጓት በል። ባልተዘጋ ሄዋን በኩል ገብቶ አይደለ ለመከራችን የበላ ነው። የሄዋን መስታወት መች ተዘጋ? እባብ ገባ። በሄዋን መስታወት አልዘጋችም፣ መስኮት ገባ። እንዴት ነሽ አላት። ሰላም ነው አለች። ሁሉ መልካም ነው አለች። መልካም ነው እግዚአብሔር እያለ ምን ችግር አለ? አንተ ከየት ነህ? ማነ እንዲ ጥም ለም ያልክ ነገር ማና አንተ ደሞ ከየት መጣ? እረስ ደሞ ቢባል ቢባል ደሞ ካልገባት፣ አዳም አዳም አዳም እግዚአብሔር እኮ ወዴት ነው ብሎታል። እሱ አዳም አዳም ወዴት ነው ወዴት ነው አዳም። አንድ አንድ አንድ አካል አንድ አካል መጥቷል። እያናገረኝ ነው ባዕድ ነገር እግዚአብሔር አልተብሎ ብሎ ብሏቸው አለ ብሎ ብሏቸው አለ እያለ ምን ልበለው አይባልም። ሰተት እግዚአብሔር መጣ። አተብሎ ካልኳችሁ በላችሁ። እሷ መስኮት አዘጋ። በማንኛውም ህብረት ላይ ዝም ብለ ያንተ መስኮት ዝጋ በል። አታፍጥ። ሰው መስኮት ላይ አውቶማቲክም ካለ ዘመናዊ ከሆነ ንካ። እንዲህም ከሆነች አጽራት ዛሬ በኢየሱስም ስንጥቆች ይዘጋሉ። በህብረት ክፍተቶች ይዘጋሉ። ስለዚህ ለህብረት ድርሻህን፣ ያንተን ፓርት። እነሱ ናቸው ተጣሉኝ፣ ቀኑብኝ አትበል። አንተ ፓርትን ምን አርጋል? አሁን ለተቆራረፍከው አካል አንተ ምን አርጋል? ትግስት አጣል? አትንኩኝ ብለ ነው ምንን ብለህ ነው ያንተ መስኮት ይዘጋ። አንተ ንጹህ ሁን፣ ዕዳው ግን የሁላችንም አይሆን። በአንተ በኩል ሰይጣን ገብቶብን እኛ ጃኬታችን አይበላ። ምን ፓርታለህ? አንተስ? የጻድቅ ሰው አይነ በራሱ ላይ ናት። በዚያን ጊዜ ምንም ማድረግ ባችል ለህብረቱ ከጠብ በኋላ ያነጋግረ የለሱ አነጋጋሪው ያኔ ልከኛቱ ቦነሴ ናት። ያኔ ሸሚዝ የለለ ይቅርታ ግን እኮ ካጠፋው አንተም እኮ ይላል ቅዱሱ መንፈስ አንተም እኮ ህሊናዬ በመንፈስ ቅዱሱ ነው ይመሰክርልኛል። አንተም እኮ ይህን ባትል ጥሩ ነበር። አንተም እኮ ለሚል አትሊስት ራስህና ትራስህ። የእኔ መንፈሳዊ አባት እንደዚህ ይላል፣ ፓስተር አቤት፣ ራስህና ትራስህ ማታ ሲገናኝ ቀንን ይው በደንብ ይለኛል። እና ትልቅ መረ ነው ይመክረኝ። ራስህና ትራስህ ማለት ማታ ከመተኛት በፊት እንደው ምን አሳዝኛት ይሆን በዛቀ እልከኛት

ቅያሜ ውስጥ አትግባ። ጥልቅኛ ጥሩ ልብ አደለ። ቁጭ አርግ፣ ተናገር፣ ገስስ፣ ተቆጣ፣ ቁጭ በል እና ቁጭ በል ይሄን አርጋ፣ ይሄን ሰርተኛ፣ ይሄን ብድለኝ በል። መንጽሐፍ ገንዘብ አርግ አስቀምጠው። ምን ሚለው መጽሐፍ? እኛ ቤት በጣም በግ ታረዳል። እኛ ድሮ ቅዳሜ ቅዳሜ ድሮ በጉም ጥሩ ነበረ ዋጋው። እኔና ፓስተር ተሽ እንሮራታል። ልቡን ልቡን ልቡን ልቡን ልቡን ልቡን ልቡን ልቡን እንያዝ እንበባላል። ምንድነው? ልቡን ልቡንስ ልቡን ልቡን አንተ በጋራጅ አንተ ልቡን እንላል። ከዛ ልቡን ለሁለት ለቢሎ አንከፍለውና የዛሬው በግ ደም ካለው ቂመኛ ነህ እንባባላለን። ኬት እንዳመጣ ነው እግዚአብሔር ምስክር ነው ያለቀ ያንተ ልብ የሚታወቀው በድርጊት ነው፣ ትታወቃለህ። በግ ማረድ አያስፈልግም። እኔ ጥሩ ሰው ነኝ። ምን ጥሩ ሰው ቆቶ አንተች ምን ለምን ተመሰክራል። ተጨቃጨቅ፣ ተቆጣ፣ ተነጋገር፣ አትቀየም፣ እልከኛ አልትሆን። ቁጭ በሉ አውራ ይሄ እኮ ይሄ እኮ እንደ ዳይኖሰር የጠፋ

ታረቅ ይድነ። በተለይ ጊዜ ዘመን ዋጋዋን ሰጣታለሁ። አሁን ከብቼ እንግዲህ አቀጣጥለዋለሁ። ስዘምር እኔን ያየ ጠላቴ እኔ ያየ እኔን ጠላቴ ድብን ይበል ጠላቴ። የዛን ጊዜ ነው ምዘምረው እኔ ያየ እሳይ በላ በላ ባላ ዘምረው። ታረቅ፣ ይቅር በል፣ ድፍት ትበል፣ ትከብራለህ። ክብር በዝቅታ ውስጥ ነው። ያኔ ነው የከበርከው። እልከኝነት መዋረድ ነው። ኩርፊያ መዋረድ ነው። ታነጋገር እና ቁጭ በል ምንድን ነው የሰራኸው በቀደም? ምንድን ነው ያደረገኝ ቅር ብሎኛል። ልክ እንዲህ ፈሪ ነህ ለማኩረፍ፣ ጀግና ፊት ለፊት ለመነጋገር ፈሪ። ለዚህ እኮ ነው እስቲ በቤተ ክርስቲያን ጀግናውኑና ኑ እኮ እምለው፣ ለዚህ ነው አንተ ጀግናው ነው መጥ አባቢ አንተ ቅር ብሎኛል ይሄ ነው ለእኔ ጀግና። አንዳንዱ አልበላልም፣ የፃን እኮ ነው እናት አልበላልሽም አትብላለኝ ብትለው እኮ አምጪ ማሚ። ስለዚህ ንሱ